ሰላም ሰላም እንዴት ናቸው? ውድ የቻናችን ቤተሰቦች በእያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት ቃላት ምስረታ ነው ማለት ነው። የተለያዩ ቃላቶችን ይዤላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ የምናይ የሆነ ማለት ነው። በመጀመሪያ ግን ለቻናችን ቤተሰብ ሆናችሁ ቪዲዮን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናችን አዲስ ሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ፣ ዛሬ የተለያዩ ቃላቶችን ይዤላችሁ መጥቻለሁ ማለት ነው። እነዚህን ቃላቶች አብረን እያነበብን የሚሄድ ይሆናል ማለት ነው። እናንተም አብራችሁ ከኔ ጋር እያነበባችሁ፣ እንዲሁም ቪዲዮውን እያቆማችሁ እየጻፋችሁ እስከ መጨረሻው አብራችሁ ቆዩ። አሁን ቀጥታ ወደ ቪዲዮ እንሂድ። ከዚህ ላይ የመጀመሪያው ቃል ምን ይላል? ደረጃ ደረጃ ይላል። ደረጃ የሚለውን ስናይ ደ ማለት ከደ ቤተሰቦች የመጀመሪያ ፊደል ነው። ረ ከረ ቤተሰቦች የመጀመሪያ ፊደል፣ ጃ ከጀ ቤተሰቦች አራተኛ ፊደል ነው። እነዚህም ፊደላቱ ስርዓት ባለው መወዳደርን ደረጃ ደረጃ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ለምን ይላል? ጠንካራ ጠንካራ ይላል። ጠንካራ የሚለውን ስናይ ጠማን ከጠ ቤተሰቦች የመጀመሪያ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል፣ ካ ከቤተሰቦች አራተኛ ፊደል፣ ራ ከረ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርደረን ስናነባቸው ጠንካራ ጠንካራ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ለምን ይላል? ገ ን ዘ ብ ገንዘብ ይላል። ገንዘብ የሚለው ስናይ ገ ማለት ከገቤተሰቦች የመጀመሪያ ፊደል ነው። ን ከነቤተሰቦች ስድስተኛ ፊደል፣ ዘ ከዘ ቤተሰቦች የመጀመሪያ ፊደል፣ ብ ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓቱ ባለው መልኩ ስናነባቸው ገንዘብ ገንዘብ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ለምን ይላል ነጥብ ነጥብ ይላል ነጥብ የሚለውን ስናይ ነ ማለት ከነ ቤተሰቦች የመጀመሪያ ፊደል ነው። ጥ ከጠ ቤተሰቦች ስድስተኛ ፊደል ብ ከቤተሰቦች ስድስተኛ ፊደል እነዚህ ፊደላት ውስጥ ስራት ባለው መልኩ ደረስ ስናነባቸው ነጥብ ነጥብ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ላይ ምን ይላል? ፀሀይ ፀሀይ ይላል። ፀሀይ የሚለው ስናይ ፀ ማለት ከፀ ቤተሰቦች የመጀመሪያ ፊደል ነው። ሀ ከሀ ቤተሰቦች የመጀመሪያ ፊደል ይ ከየቤተሰቦች ስድስተኛ ፊደል እነዚህም ፊደላት ስርዓት ባለው መልኩ ረደረን ስናነባቸው ፀሐይ ፀሐይ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጥታ ደግሞ ከዚህ ለምን ይላል? ፈረደ ፈረደ ይላል። ፈረደ የሚለውን ስናይ ፈ ማለት ከፈ ቤተሰቦች የመጀመሪያ ፊደል ነው። ረ ከረ ቤተሰቦች የመጀመሪያ ፊደል፣ ደ ከደ ቤተሰቦች የመጀመሪያ ፊደል። እነዚህም ፊደላት ስርዓት ባለው መልኩ ረደረን ስናነባቸው ፈረደ ፈረደ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል፣ ዳርቻ ዳርቻ ይላል። ዳርቻ የሚለው ስናይ ዳ ማለት ከደ ቤተሰቦች አራተኛ ፊደል ነው። ር ከረ ቤተሰቦች ስድስተኛ ፊደል፣ ቻ ከቸ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዳርቻ ዳርቻ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል፣ ኮከብ ኮከብ ይላል። ኮከብ የሚለው ስናይ ኮ ማለት ከከ ቤተሰቦች የመጨረሻ ፊደል ነው። ከ ከቤተሰቦች የመጀመሪያ ፊደል ብ ከ በቤተሰቦች ስድስተኛ ፊደል እነዚህ ፊደላቶች ስራት ባለው መልኩ ደርድረን ስናነባቸው ኮ ከ ብ ኮከብ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል አሜሪካ፣ አሜሪካ ይላል። አሜሪካ የሚለውን ስናይ አማለካ ቤተሰቦች የመጀመሪያ ፊደል ነው ሜ ከመቤተሰቦች አምስተኛ ፊደል ነው። ሪ ከረ ቤተሰቦች ሶስተኛ ፊደል ነው። ካ ከቤተሰቦች አራተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደደን ስናነባቸው አ ሜ ሪ ካ አሜሪካ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ፈጣን ፈጣን ይላል። ፈጣን የሚለውን ስናይ ፈማረ ከፈቤተሰቦች የመጀመሪያ ፊደል ነው። ጣ ከጠ ቤተሰቦች አራተኛ ፊደል ን ከነ ቤተሰቦች ስድስተኛ ፊደል እነዚህም ፊደላቶች ስርዓት ባለ መልኩ ደረደረን ስናነባቸው ፈጣን ፈጣን የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? ቀጠሮ ቀጠሮ ይላል። ቀጠሮ የሚለውን ስናይ ቀማለ ከቀ ቤተሰቦች የመጀመሪያ ፊደል ነው። ጣ ከጠ ቤተሰቦች የመጀመሪያ ፊደል፣ ሮ ከረ ቤተሰቦች የመጨረሻ ፊደል። እነዚህም ፊደላቶች ስርዓት ባለ መልኩ ደረደረን ስናነባቸው ቀጠሮ ቀጠሮ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል፣ ድጋፍ ድጋፍ ይላል። ድጋፍ የሚለውን ስናይ ድማ ማለ ከደ ቤተሰቦች ስድስተኛ ፊደል ነው። ጋ ከገ ቤተሰቦች አራተኛ ፊደል፣ ፍ ከፈ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶ ስራት ባለው መርዶ ደረሰናልባቸው ድጋፍ ድጋፍ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ለምን ይላል፣ ፍላጎት ፍላጎት ይላል ፍላጎት የሚለው ስናይ ፍማረ ከፈ ቤተሰቦች ስድስተኛ ፊደል ነው። ላ ከለ ቤተሰቦች አራተኛ ፊደል ጎ ከገ ቤተሰቦች የመጨረሻ ፊደል ት ከተ ቤተሰቦች ስድስተኛ ፊደል እነዚህም ፊደላቱ ስርዓት ባህል ለመረድር ስናነባቸው ፍ ላ ጎ ት ፍላጎት የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለሚላል ጠቅላይ ጠቅላይ ይላል ጠቅላይ የሚለውን ስናይ ጠማረ ከጠ ቤተሰቦች የመጀመሪያ ፊደል ነው። ቅህ ከቀ ቤተሰቦች ስድስተኛ ፊደል ላከለ ቤተሰቦች አራተኛ ፊደል ይህ ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ውስጥ ስርዓት ባለው መልኩ ስናነባቸው ጠቅላይ ጠቅላይ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል፣ ሙስና ሙስና ይላል። ሙስና የሚለው ስና ሙ ማለት ከቤተሰቦች ሁለተኛ ፊደል ነው ስ ከቤተሰቦች ስድስተኛ ፊደል ና ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ውስጥ ስርዓት ባለው መልኩ ስናነባቸው ሙስና ሙስና የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል ቀበሌ ቀበሌ ይላል። ቀበሌ የምን ሙስና ይቀማል ከቤተሰቦች ሰዎች የመጀመሪያ ፊደል ነው በከበቤት ሰዎች የመጀመሪያ ፊደል ሌ ከለቤት ሰዎች አምስተኛ ፊደል እነዚህም ፊደላቶች ስራት ባለው መንገድ ስናነባቸው ቀበሌ ቀበሌ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ለምን ይላል ጀመረ ጀመረ ይላል ጀመረ የሚለውን ስናይ ጀማረ ከጀ ቤተሰቦች የመጀመሪያ ፊደል ነው። መከመ ቤተሰቦች የመጀመሪያ ፊደል ረከረ ቤተሰቦች የመጀመሪያ ፊደል እነዚህም ፊደላቶች ስርዓት ባለው ደደን ስናንባቸው ጀመረ ጀመረ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል ዘረዘረ ዘረዘረ ይላል ዘረዘረ የሚለውን ስናይ ዘማረ ከዚ ቤተሰቦች የመጀመሪያ ፊደል ነው። ረከረ ቤተሰቦች የመጀመሪያ ፊደል ዘ ከዘ ቤተሰቦች የመጀመሪያ ፊደል ረ ከረ ቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስራት ባለው መድረድርን ስናንባቸው ዘ ረ ዘ ረ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚ ለሚላ ና ናፍቆት ይላል። ናፍቆት የሚለውን ስናይ ና ማለት ከነ ቤተሰቦች አራተኛ ፊደል ነው። ፍ ከፈ ቤተሰቦች ስድስተኛ ፊደል፣ ቆ ቀ ቤተሰቦች የመጨረሻ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መክረደን ስናነባቸው ና ፍ ቆት ናፍቆት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ፍርድ ፍርድ ይላል። ፍርድ የሚለውን ስናይ ፍ ማለት ከፈ ቤተሰቦች ስድስተኛ ፊደል ነው። ር ከረ ቤተሰቦች ስድስተኛ ፊደል ድ በተመሳሳይ ከደቤተሰቦች ስድስተኛ ፊደል እነዚህም ፊደላቶች ስርዓት ባለው መሆ ደርስ ስናነባቸው ፍርድ ፈርድ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለሚላን ሜትር ሜትር ይላል። ሜትር የሚለውን ስናይም የማለት ከቤተሰቦች አምስተኛ ፊደል ነው። ት ከቤተሰቦች ስድስተኛ ፊደል ር ከቤተሰቦች ስድስተኛ ፊደል እነዚህም ፊደላቶች ስርዓት ባለው መሆ ደርስ ስናነባቸው ሜትር ሜትር የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል ምስጋና ምስጋና ይላል። ምስጋና የሚለውን ስናይ ም ማለት ከመ ቤተሰቦች ስድስተኛ ፊደል ነው። ስ ከሰ ቤተሰቦች ስድስተኛ ፊደል፣ ጋ ከገ ቤተሰቦች አራተኛ ፊደል፣ ና ከነ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስራ ትባለ መሆ ስናነባቸው ምስጋና ምስጋና የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል ቦርሳ ቦርሳ ይላል። ቦርሳ የሚለውን ስናይ ቦ ማለት ከቤተሰቦች የመጨረሻ ፊደል ነው። ርከር ቤተሰቦች ስድስተኛ ፊደል ሳከስ የቤተሰቦች አራተኛ ፊደል እነዚህም ፊደላቶች ውስጥ ስርዓት ባለ መደደን ስናንባቸው ቦርሳ፣ ቦርሳ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ሚላል ምኞት፣ ምኞት ይላል። ምኞት የሚለው ስና ምማለት ከመቤተሰቦ ስድስተኛ ፊደል ነው። ኞ ከኛ የቤተሰቦች የመጨረሻ ፊደል ነው። ትከ የቤተሰቦች ስድስተኛ ፊደል እነዚህም ፊደላቶች ስርዓት ተባለው መደደን ስናንባቸው ምኞት ምኞት የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ እንደዚህ እያደረጋቸው እስከሚገባቸው ድረስ ካነበባቸው በኋላ ደግሞ ቪዲዮን እያቆማቸው እየጻፋቸው መለማመድ ይጠበቅባቸዋል ማለት ነው። ማንበብ ብቻ ሳይሆን እየጻፋቸው ደግሞ ስትለማመዱ ሞር ለእናንተ አሪፍ ይሆንላችኋል ማለት ነው። መያዛቸው የምታረጋግጡበት እየጻፋቸው ያነበባችኋቸውን ደግሞ እናንተ እየጻፋቸው መለማመድ ይሄ ግዴታ ይሆናል ማለት ነው። እንደዚህ እያደረጋችሁ ተለማመዱ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሸርና እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታይ ላይ በማስቀመጥላችሁ ስልክ ቁጥር በ0918 03 4685 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታቸውን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮች እስከምንገናኝ መልካም ጊዜ፣ ቸርን ሰንበት።